ሰላም ሰላም እንደምናላችሁ የቻናላችን ቤተሰቦች በዛሬ ዕለት እጅግ እጅግ ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። ከሰሞኑ በሀገራችን ኢትዮጵያ በመኪናዎች ላይ ማለትም በተሽከርካሪ ዙሪያ እጅግ አዳዲስ መመሪያዎችና አዳዲስ ህጎች እየወጡ ይገኛሉ። በዛሬው ዕለት የወጣው መረጃም እንደሚያመላክተው ከሆነ አዲስ የተሽከርካሪ ህግ ወጥቷል። በዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ የዓለማችን እጅግ ርካሽ የሆነ መኪና በቅርቡም እንግዲህ ለገበያ ኢትዮጵያ ውስጥ ይገባል ተብሎ የሚታሰብ አዲስ ምርት ወጥቷል። ይህ ተሽከርካሪ ምን ያክል ኪሎ ሜትር ይጓዛል? ምንስ፣ እንዴት ነው ከሌሎች መኪናስ ለየት የሚያደርገው? የዋጋውስ ሁኔታ ከሌሎች መኪና አንጻር ምን ይለየዋል? የሚሉትን ከመኪናው ጋር የተያያዙ መረጃዎችን በዝርዝር እናደርሳለን። ከዚሁ ጋር ተያይዞ ከአሽከርካሪዎች በኩል አንዳንድ መረጃዎች እየወጡ ይገኛሉ። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው አመራ። እንግዲህ ክብራን ተመልካቾቼ የሁሉንም ዝርዝር መረጃዎች አንድ ባንድ ወደ እናንተ የማደርስ ሲሆን በቅድሚያም ከአሽከርካሪዎች በኩል ከፍተኛ አቤቱታ እየቀረበ ይገኛል። በተለይ የረዥም ርቀት አሽከርካሪዎችን በሚመለከት በሀገራችን ኢትዮጵያ ከፍተኛ እንግልት እየደረሰባቸውና ከፍተኛ ችግርም እያስተናገዱ ያሉበት ሁኔታ ነው። ታዲያ እነዚህን የአሽከርካሪዎች የሚመለከት አዳዲስ መረጃዎች እየወጡ ቢገኝም መንግሥት እነዚህን አሽከርካሪዎች ልብ ሊላቸውና በአጽንቶ ሰጥቶ እንግዲህ ጉዳያቸውን ሊመለከት ይገባል እላለሁኝ። ከጅቡቲ አዲስ አበባ ጭነትን የሚያመላልሱ የከባድ መኪና አሽከርካሪዎች በተደጋጋሚ የሚጠየቁት የኮቴ ክፍያ ስራቸውን እንዳበላሸባቸው ቅሬታቸውን ለሀገሬ ቴሌቪዥን ገልጸዋል። አሽከርካሪዎቹ ከጅቡቲ አዲስ አበባ እስከሚደርሱ ድረስ በሚያቋርጧቸው የተለያዩ ክልል ከተሞች እስከ 6000 ብር ድረስ እንደሚጠየቁም ተናግረዋል። በጅቡቲ አዲስ አበባ ባለው መንገድ ላይ በተለያዩ ቦታዎች የኮቴ ክፍያዎችን እንደሚጠየቁ የተናገሩ አሽከርካሪዎቹ አይሻ፣ ድሬዳዋ፣ ካራሚሌ፣ ቆቦ፣ ቦረዳ ጭሮ ደበሶና ሞጆ ከተሞች በቋሚነት የኮቴ ክፍያ ከሚከፈልባቸው ቦታዎች መካከል ናቸው ሲሉም አክለዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ተሽከርካሪዎቹ የሚጓዙትን የግንባታ ዕቃዎች፣ መድኃኒቶች፣ አልባሳት፣ ምግብ፣ የመኪና መለዋወጫዎችና ሌሎች ለኢኮኖሚያዊ ትልቅ አበርክቶ ያላቸው ግብዓቶች እንደሆነም ይናገራሉ። አሽከርካሪዎቹ የመንግስትና የሕዝብ ሀብትን ለተጠቃሚ ለማድረስ በሚያደርጉት ጥረት በየከተሞቹ የኮቴ ክፍያ መጠየቃቸው ተገቢ አለመሆኑን ለሚመለከታቸው የገቢዎች እንዲሁም የትራንስፖርትና ሎጂስቲክ ሚኒስቴር ኃላፊዎች አሳውቀዋል። ችግሩ እንዲቀርፍ ተቋማቱ ለክልል ደብዳቤ ብጽፍም ችግሩ ተባብሶ ቀጥሏል ሲሉ ማኅበሩ መግለጻቸውን ከሰሎዳ ያገኘነው መረጃ ያመላክታል። በሌላው መረጃችን ከቅርብ ጊዜ ወዲህ ዓለማችን እጅግ የተለያዩ አይነት በርካሽ ዋጋ የሚሸጡ ተሽከርካሪዎችን ለገበያ እየቀረቡ ይገኛሉ። በዛሬ ሁለት የወጣው መረጃም እንደሚያመላክተው ከሆነ በዓለማችን ፈጣን ኢኮኖሚ ምርጥ አስር ሀገራት አንዷ የሆነችው ቡርኪና ፋሶ በአፍሪካ የመጀመሪያውን 100% ሀገር በቀል ምርት የሆነ የኤሌክትሪክ መኪና እንካችሁ ብላናለች። በቡርኪና ፋሶ መሐንዲሶች ዲዛይን የማኒፋክቸሪንግ ባለሙያ ኢንጂነሮች የሚመራው የኤሌክትሪክ መኪና የምርት ስም አያንዋን ስትባል የሰየመ ሲሆን በኤሌክትሪክ ብቻ ሳይሆን በፀሐይ ብርሃንም ቻርጅ መደረግ የምትችል ተመራጭ የሚያደርጋት እጅግ የዓለማችን ርካሽ መኪና መሆኗን ተመልክተናል። አይቲ አዋ ከ30 ባትሪ መሙላት በኋላ 330 ኪሎ ሜትር መሄድ እንደሚችል የመኪናው አምራች ገልጿል። ራሱን ያልቻለ ሀገር በተዘዋዋሪ ቀኝ ግዛቶች ነው ያሉት የቡርኪና ፋሶ መሪ ኢብራሂም ትራውሪ ቁርጠኛ አመራርነት የታየበት ግዙፍ ተወዳዳሪ ሀገር በቀል የመኪና ማምረቻ ውስጥ የሚመረቱ የኩባንያው ሞዴሎች ተወላጅና ሳኦል ጨምሮ የኩባንያው ሞዴሎች እንደ አፍሪካ ማምረቻቸው በዓለም አቀፍ ተወዳዳሪ የጂፒኤስና የከፍተኛ ቴክኖሎጂ የተሞላ መሆናቸውን ገልጿል። በአስር ሺዎች ለሚሆኑ የስራ ዕድል እየፈጠረ ይገኛል። በምዕራብ አፍሪካ ውስጥ የቴክኖሎጂ ማዕከል እየሆነች የምትገኘው ቡርኪናፋሶ በቅርቡ ለአፍሪካውያን ምርቷን እንደምታቀርብና በቅርቡም ኢትዮጵያ ውስጥ እንደሚገባ የተነገረ ሲሆን በአውቶሞቲቭ ዘርፍ ለዓለም የበኩሏን እንደምታበረክት ነው በዛሬው ዕለት መረጃው የሚጠቁመው። በሌላው መረጃችን እንግዲህ በዛሬው ዕለት አዲስ ህግ ተሻሽሎ መቅረቡን ተመልክተናል። ይህም የተሻሻለው ህግ የሶስተኛ ወገን ህግ ሲሆን በትላንትና ዕለት ነው እንግዲህ መረጃው የወጣው ወደ እናንተ በዛሬው ዕለት ያቀረብነው። የመንገድ ደህንነት ባለስልጣን 554 እዝባር 2016 መሰረት የሶስተኛ ወገን የኢንሹራንስ ህግ አሻሽሎ በሀገር አቀፍ ደረጃ ወደ ተግባር መግባቱ ተሰምቷል። በመንገድ ደህንነትና የመድን ፈንድ አገልግሎት የመንገድ ደህንነትና አቅም ግንባታ ትምህርት መሪ ስራ አስፈጻሚ አቶ ዮሐንስ ለማ በተሻሻለው የሶስተኛ ወገን የኃላፊነት መመሪያ መሰረት ለአስቸኳይ ህክምና አገልግሎት ቀደም ሲል ሁለት ሺህ ብር የሚከፈል ሲሆን አሁን ወደ 15 ሺህ ብር ከፍ እንዲል ተደርጓል ነው ያሉት። ቀደም ሞ የነበረው ሁለት ሺህ ብር አሁን ባለው ሁኔታ ተገቢውን ህክምና እንኳን ሊሰጥ ይቅርና ካርድ ለመሙላት እንኳን አይበቃም ሲሉም ገልጸዋል። ይህ በእንዲህ እንዳለ አሽከርካሪዎች የሞት አደጋ ሲያደርሱ የበፊት የሚከፈለው 40 ሺህ ብር የነበረ ቢሆንም አሁን ላይ ወደ 250 ሺህ ብር ማደጉን ነው የታወቀው። ምንም እንኳን ሕይወትን በገንዘብ መተካት ባይቻልም ለጊዜያዊነት ለማህበራዊና ኢኮኖሚያዊ ጉዳዮች ካሳ እንዲሆን ነውም ተብሏል። አካል ጉዳት ያደረሰን በተመሳሳይ 40 ሺህ ብር የቅጣት ክፍያ ይፈጸም የነበረ ሲሆን በአዲሱ ማሻሻያ መሠረት 250 ሺህ ብር ከፍ እንዲል መደረጉ ነው አቶ ዮሐንስ ለማ ያስታወቁት። ዋና ሥራ አስፈጻሚው እዚህ ውሳኔ ላይ የደረስነው ከክልልና ከከተማ አስተዳደሮች ጋር እንዲሁም ለተጎጂዎችና ከጤና ባለሙያዎች ጋር በተደረገ ውይይት ነውም ብለዋል። በፊት የነበረው የሕክምና የአካል ጉዳት እንዲሁም የሞት ቅጣት አሁን ካለው የሀገሪቱና ከአህጉራዊ ነባር ሁኔታ ጋር ሲነጻጸር ቀላል የሚባል አይደለም ብለዋል። በዛሬው ዕለት እንግዲህ መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎች አመሻሹን ይህንን ይመስላሉ። መግቢያ ላይ እንደገለጽኩላችሁ በሀገራችን ኢትዮጵያ እንግዲህ በቅርቡ ትገባለች ያልኳት መኪና እጅግ በጣም ርካሽ የዋጋ ያላት ሲሆን እነዚህ ተሽከርካሪዎች ወደ ሀገራችን ሲገቡ ምን ያክል ይሆናል ብላችሁ ታስባላችሁ? እንዲሁም ስለ መኪናዋ የተሰማችሁን ሀሳብ አስተያየት በኮመንት መስጫ ላይ አስቀምጡልን። በዚሁ ጋር በተያያዘ ከሰሞኑ እንግዲህ 500 ሺ ብር ከፍላችሁ የመኪና ባለቤት አደርጋለሁ ብሎ ከአመታት በፊት እንግዲህ በርካቶች ገንዘባችሁን የበተናችሁት ድርጅት አሁን ላይ አዲስ መረጃ ተሰምቷል። የእሱን መረጃ እንግዲህ በዚህ ቻናል ላይ በትላንትና ወዲያ መረጃ ወደ እናንተ አድርሰናል። ገብታችሁ መመልከታችሁን እንዳትረሱ። ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።